ከዚህ በኋላ ሞ ምን ጠቅማለሁ? ዘመን አልፎብኛል፣ ጊዜ ሄዶብኛል፣ እድሜ ባክሞብኛል፣ ጉልበት አጥቻለሁ፣ ኃይል ከርቶኛል፣ መደመጥ ጠፍቶብኛል። ጊዜ ባክኗል፣ እድሜ ሄዷል፣ አቅሜ ሳስቷል፣ ጉልበቴ ከርቶኛል አላለችም። የባከነ ሰዓት ለክርስቲያኔ የለውም። ወገኖች፣ ጠረም ነው ምላችሁ አስራ ሰባት ዓመት በኋላ ከሶስት መቶ ዘመን በኋላ ከሰማኒያ ዓመት በኋላ ከዘጠና ዘጠኝ ሜቱም ዘመን ይሁን የባከነ ዘመን የለንም። ስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቲያኖች ሁላችንም እንደምናውቀው የክርስቶስ መስቀል አይጠቅምም የተባለ ነው። የክርስቶስ መስቀል ባይሁድ ዘንድ የተናቀ ነው። የክርስቶስ መስቀል ባጋንንት ዘንድ የተጠላ ነው። በዚህም ምክንያት እንደማይጠቅም ተቆጥሮ ቆሻሻ መድፊያ ሆኖ ለሶስት መቶ ዘመናት የቆየ ነው። አዎ በርግጥ አለን አይጠቅመም ብሎ የጣለው ነው። አይጠቅመም ብሎ የወረወረው ነው። አይጠቅመም ብሎ የተወው ነው። አይጠቅመም ብሎ የነከፈው ለሶስት መቶ ዘመናት ጠቃሚ እንዳልሆነ ቢረዳከት ባይሁድ አካባቢ ያሉ ቆሻሻ መጣያዎች ሁሉ ተትተው ለሦስት መቶ ዘመናት የቆሻሻ መድፊያ ሆኖ ነው የሰነበተው። ሜዳ የነበረው ተራራ እስኪሆን ድረስ የቆሻሻ ክምር ነው ተራራ የሰራው። ባጭር ቃል አለመጥቀሙ እንዲታወቅ የበለጠ እንዲናቅ በሰዎች አእምሮ እንዲረሳ ጥራጊ ጉድፍ መጣያ ሆኖን ይሰነበተ። ከዚህ ሁሉ ዘመን በኋላ እግዚአብሔር ያሳያችሁ ሊያመለክታችሁ ይህንን መስቀል ማን ይጠቅማል ብሎ ሊያስበው ይችላል። እቆሻሻ ላይ የተጣለው ለሶስት መቶ ዘመናት ምናልባትም አፈር ይሆናል ተብሎ የሚገመተውን ሃይን ይኖረዋል ተብሎ አይደለም እስ እንጨት ሆኖ ይወጣል ተብሎ የማይገመተው የተናቀው ምናምንቴ የሆነውን ለዘመናት የተቀበረውን የዛሬን ቀን ስናስብ እግዚአብሔር የሚጠቅም አድርጎ አወጣው። ይህ ምንን ያስተምረናል ወገኖቼ? እንደ ክርስትና ከዚህ የመስቀሉ ታሪክ የምናገኘው ጭብጥ ትምህርት የትኛውም ዘመን ይርዘም በየትኛውም ሁኔታ እንጣል፣ በየትኛውም ምክንያት እንተው፣ አይሆኑም የምንባልም ልንሆን ግን አንድ ቀን እግዚአብሔር የሚጎበኝበት ቀን ሲመጣ አይተቅምም የተባለው ምናምንቴ እጅግ የሚጠቅም እንደሚሆን እንዳይረሳ ይህንን መስቀል አስሳ አገኘችው። ቅድስት ሌኒ እንኳን ገና ስር ጀምር እኮ የማትጠቅም ተብላ የተጣለች የማይተተወች ሴት እኮናት ሁለት የተገፉ እኮ ናቸው ዛሬ የተገናኙት፣ የተገፋችሁ እሌኔና የተገፋው መስቀል ግፏን እኮ ናቸው ዛሬ አየንባቸው። የተገፉትን እኮነው ዛሬ አከበርናቸው። ይህችም ሴት እኮ ታስታውሳላችሁ ታሪኳን። ብዙ ልለው የሚተረክበት ዘመን ስላለው ባለቤቷ ይች ከእንግዲህ ምን ትጠቅመኛለች ብሎ ባህር ላይ ስራሽ ያውጣሽ ብሎ የወረወራት ምስኪን ሴት እኮ ናት። የተወረወረችው የተጣለችው ሴት እኮ ናት የተጣለውን መስቀል ያገኘችው ወገኖቼ በመጣል ብቻ የሚያበቃ ህይወት ያለ ይመስላችኋል? በመታው ብቻ የሚቀር ፍጻሜ ያለ ይመስላችኋል? ስራሽ ያውጣሽ ብሎ ወረወራት። እቺ የተወረወረ ሴት ናት፣ የተወረወረውን መስቀል የታቀፈችው። እቺ የተናቀችው ሴት ናት፣ የተናቀውን ያከበረችው። እቺ የተተወች ሴት ናት፣ የተተዎቹ የተተወውን የፈለገች። ይህቺ ምን ዐይነት የማትጠቅም ተብላ የተጣለች በባሏ የማትጠቅም ተብላ የተጣለች ሴት ናት። ኋላ ያሸበረከች። እውነት እንነጋገር ከተባለ እግዚአብሔር ጋር መጥቶ የማይጠቅም ምንም ነገር የለም። ልችን ሴት ይዋክ አስደናቂ ጠጣሚ ሴት ሆነች። አስደናቂ ጠጣሚ ሴት ሆነች። ልጇን እንኳን ለክርስትና ያበቃች ቆስጠንጢኖስ የተባለውን ልጇን ክርስቲያን ከሆነ መስቀልህን አወጣለሁ ብላ የምትሳል ጠቃሚ ሴቶች ወገኖች ስለታችሁ ለምንድን ነው? እንቆረብ የሚል ስለት ይሞራችሁ ይሆን? አንተን እንድመስል አድርገኝ የሚል ስለት ይሰላችሁ ይሆ በመንፈሳዊ ህይወት አስውበኝ ሰንግለኝ፣ የሚል ጭምት አድርገኝ የዋህ አድርገኝ ትሁት አድርገኝ ለንስሐ አርቃይ አንተን በመዋሃድ እንዲኖር እርዳኝ የሚል ስለት ይኖራት የሆን ወገኖች፣ እዋት እቺ ሴት በጣም ታስደንቃለች። የተገፋች ሴት ናት። በጣም የተከዳች ሴት ናት። እሷ ለባሏ በታመነችው ልክ ባሏ ግን በታመነችው ልክ ያላመናት፣ በመጠራጠር ክፍትሮ ውሃ ውስጥ የከተታት ሴት ናት እቺ ሴት እንዴት እግዚአብሔርን የምትጠቀም እንዳደረጋት ተመልከቱ ወገኖቼ። ዓለም የማትጠቅሙ አድርጎ ሊጠላቱ ይችላል። ዓለም መስበር ልታውቅበት ትችላለች። ዓለም ጠቃሚ አድርጋ ላትተዋችሁ ልትተዋችሁ ትችላለች። በእግዚአብሔር እጆች ላይ የሚያርፉ እንደ ቅድስት እሌኒ ያሉ ሴቶች ግን እንዴት አድርገው ጠቃሚ እንደሚሆኑ ተመልከቱ ወገኖቼ። እኔ ስታመንለት ምን ነው እግዚአብሔር እኮ ጉድ አደረገኝ ብላ እግዚአብሔር ላይ አላውረመረመች ምች ሴት ለታመንኩለት ሴት እግዚአብሔር የሚከፍለኝ ዋጋ ይሄ ነው ወይ ብላ አልተቀየመችውም። እግዚአብሔር እሷ ስለ መታመኗ እንጂ ገጠኛ እርግጠኛ የሆነችው እግዚአብሔርማ ሁሉ ጊዜ ታማኝ እንደሆነ የምታውቅ ሴት ናት። ይቺ ሴት ወገኖች፣ ባጣችው ነገር እየተቆጨች ትላንቷ እያበሳቻት ዛሬዋንና ነገዋን ያላበላሸባት አስደናቂ ሴት ነች፣ ወገኖች ወጣቶች ወይ በተለይ ክርስቲያኖች ትላንታችን ዛሬያችን የሚያበላሽ ስንት ሰዎች አለን? አንድ ነገር ስለተሰበረብን ዘመናችን ሙኖ የሰበርን ስንት ሰዎች? አንድ ነገር ስላደናቀፈን ዘላለም ተኝተን እየኖርን ያለን ስንት ሰዎች ነ አንድ ነገር ስላቃተ ብዙ ነገር እንዳቃተን አድርገን ራሳችን የቀበርን ስንት ሰዎች ነ ትላንታችን ተስፋ አስቆረጠን። እችን ሴትዮዋት የትላልትና ህይወቷ የነገዋን ህልሟን አላበላሸባት። ትላንት ትላንት አልፏ፣ አዲስ ቀን መቷ። የትላት ህይወቷ በፍጹም በፍጹም በዛሬዋና በነገዋ ላይ ጥላውን ሳሳርፍ፣ ይህንቅ እንደገና የበረታች አስደናቂ ሴትናትቼ ወገኖቼ እዋቴ ስትከዳና ስትጣል ወደ በቀል ያል ሄደች። አስደናቂ ሴት ነች። ባሏ ስለጣላት ፈንታ ወንድን ሁሉ ለመበቀል ያል ተነሳሳች። አስደናቂ ሴት ነች። ወገኖች በአንዱ ምክንያት ሌላውን ሁሉ ለማበላሸት ያሮጠች አስደናቂ ሴት ናት። ወገኖቼ በትላንት ምክንያት ብዙ በቀል ይዛችሁ ይወ ብዙ ቂም ቃትባችሁ ይወው ብዙ ህይወታችሁን አበላሽታችሁ ትየው አንዴ ከተበላሸመ ህይወቴ እንደ ጀመረ የጨርሰኝ ብላችሁ ሱስ ውስጥ ዝሞት ውስጥ ገብታችሁ ይሆ ህዋትች ሴት እንዴት ታስደንቃለች መሰላችሁ? አልተደበላመቀበት አላበደች፣ አከነፈች ራሷን ከመግዛትና ከመቆጣጠር ውጭ አልሆነችም። የሆነውን ተቀጠለች። ከዛስ ወደፊት እንደገና ቀጠለች። ትላንት ብዙ ነገር ሊሆን ይችላል። ግን ወደ ፊታችን ሊያበላሽብን ልንፈቅድለት አይገባም። ትናንትን እያሰበች እየተቆጨች ብት ኖ ባሏ እንዳሳዘናት ብዙ ወንዶችን ብታሳዝ አንድ ቀን የቻለመባት ለዘላለም ጨለማ እንደሆነ የቋጠረች ብት ገፋ ኖሮች ሴት ጠቃሚ አትሆንም ነበር። መጥቀም ከፈለጋት ጠቃሚ እንድትሆኑ ከፈለጋቱ እቺን ሴት ተመልከቷት ወገኖች ይቺ ሴት ናት በ79 አመቷ በ80 አመቷ እኮ ነው ያረፈችው በ79 አመቷ ግን መስቀሉን አገኘች ጊዜ ባክሏ እድሜ ሄዷል አቅሜ ሳስቷል ጉልበቴ ከርቶኛል አላለችም የባከነ ሰዓት ለክርስቲያን የለም ወገኖች በመጨረሻውም ሰዓት ወርቅ ስራ ሊሰራ ይችላል አላረጀንም! ደግሞ አልሸመገልም። ሁሉ ጊዜ ትኩስ ነን። ሁሉ ጊዜ ማለዳ ማለዳ አዲስ ነን። አብርሃምን አላያቱት በ99 አመቱ ስላሴን ሲያስተናግድ እንደ ልጅ እኮ ነው እየቦረቀ በመምሪያ አድባር ዛፍ ስር ሲሮጥ እና ሲቸኩል የነበረው ወገኖቼ፣ በዘጠና ዘጠኝ አመቱም ይሮጣል። ትኩስ ነው ገና

ታዲያ ከዚህ በኋላ እኔ ጠቃሚና ምረፋ ሰሆን አለው ዳክር በየትኛው ሰዓት እግዚአብሔር ጠቃሚ እንደሚያደርግ አታውቅም። መቼ እግዚአብሔር ወደምትጠቅሚና ወደምትጠቅምበት ህይወት ምትመጣ እንደምትችል አታውቀው፣ ግን መጣም አይቀርም ይ ካሌብንም ተመልከቱት። በአርባ አመቱ በሰማኒያ አመቱ ያው ነበር። ምን ይላል? በአርባ ዓመቱ እንጣ እኖረ ሰው ዚአር ይሰጠናል ይል ነበር። በሰማንያ ዓመቱ ደግሞ ቂሪያት አርባር ቀን ለሚመጣ ቂሪያት ሴፋርን ለሚይዝ ልጄን አክሳልን አጋባለሁ። ዛሬም ቡልመታብነኝ ሲም ትሰሙታላችሁ ክርስቲያኖች፣ ለክርስቲያናዊ ሕይወት ለመንፈሳዊ ተጋድሎ መቼም መቼም አይመሽም። መቼም መቼም አንሸመግልም። መቼም መቼም አንደክምም። እንደውም እየደከምን ስንመጣ እንበረታለን ወገኖቼ። እንደውም በመጨረሻው ሰዓት ነው የበለጠ ጸጋ የሚበዛልን ወገኖቼ። ዛሬ መንፈሳዊ ሕይወት ልዕልና ላይ ስላልደረሳችሁ ራሳችሁን የማትጠቅሙም እንዳትቆትት። ዛሬ የምትጸልዩ ጸሎት እንኳን ለእግዚአብሔር ለእኔም እኳ አይሰማም ብላችሁ አስባችሁ ጸሎት ማድረግ ማቋረጥ የለባችሁ ዛሬ ኃጢአትን ድል መንሳት ስላልቻውቅ በቃ እኔ እንደዚሁ ነው የምቀጥለው ብላችሁ በኃጢአት ውስጥ እንዳትሰጥሙ አደራችሁን። ዛሬ ደካማ ልቶ ችላለ ነገ ግን ትበረታን። ዛሬ ጸሎትሽን እንኳን ላትሰሚዩ ትችያለሽ። ነገ ከነጎርያት ሰማይ ሰማያት የሚደርስ ጸሎታን። ይህቺን ሴት ተመልከቷት። እማትጠቅም ሆና ነበር የጀመረችው። ፍጻሜዋ እንድን ይዋይ እጅግ አስደናቂ ጠቃሚ ሴት ሆና ነው ያበቃችሁ። በሰባ ዘጠኝ ዓመቷ መስቀሉን አገኘች። በሰማኒያ ዓመቱ አረፈች። መስቀሉን ካገኘች በኋላ ምን ነው ባረፈች፣ አረፈች። ወገኖቼ ከመስቀሉ ጋር ከተገናኘች በኋላ ከዚህ በኋላ ምን ትፈልጋለች? ክርስቲያኖች ከቆረብን እኛ ምን እንፈልጋለን? ከአምላካችን ጋር ከተዋህዱ ምን እንፈልጋለን? ያን ስምዖን አረጋዊን አታስታውሱ? ጌታችንን ካቀፈ በኋላ ጌታ ሆይ ባሪያን በሰላም አሰናብተኝ እኮ ነው ያለው። እግዚአብሔርን ካየን በኋላ ሌላ ማየት ምን ያስፈልገና? እግዚአብሔር ቤት ከዘመርን በኋላ ሌላ ቦታ ሄደን መስፈን ምን ያስፈልገና? እዚህ ከመጣን በኋላ እዚያ ደግሞ መጣድ ምን ያስፈልገና? መንፈሳዊ ከሆን በኋላ ዓለማዊ ሕይወቶች ለኛ ምን ያስፈልጋሉ? የክርስቶስ ከሆን በኋላ የዲያብሎስ በሆን ምን ይጠቅመናል? ወደ ላይ ከፍ ካልን በኋላ መውረድ ምን ይጠቅመናል? ስፋሚዎች ከሆን በኋላ በላተኞች መውረድ ምን ያስ ወደ ላይ ከፍታ ከመብላት ወደ አለመብላት ወደ ላይ እዚጋ ከደረሰች በኋላ ብትሞትስ ወገምች ጠቃሚ ሆና የማጠቅነው ሴት ጠቃሚ ሆና አረፍች። የተተወችው ሴት በጣም የምትፈ ይኸው ስሟን እንኳን ዓለም ያውቀዋል። ስሟን እንኳን ዓለም ይጠራዋል። ስሟን የተጸየፏት ያቺ ሴ ስሟን የምናከብራት ሆነን አብቅቷ። የማትጠቅመው ሴት ጠቃሚ ሆነ አብቅታለች። በሙሉ ተመልከቷቸው፣ የማይጠቅሙት ጠቃሚ ሆነው አብቅተዋል። ወጣቶች ክርስቲያኖች፣ ምናልባት ምናልባት እንደ ቅዱስ ዮሴፍ ተረስተህ ሊሆን ይችላል አንድ ቀን ግን መታወሳ መፈለጋ አይቀርም። እንደ ዳዊት ምናልባት ተሰደ ምድረ በዳ ለምድረ በዳ ተንከራተን ይሆና። አንድ ቀን ግን ጠቃሚ ይሆነል። ቤተ መንግስት መግባታችን ግን አይቀር። ምናልባት ምናልባት እንደ ቅዱስ ጳውሎስ ተጠርጠረ ሊሆን ይችላል። አሁን ቅዱስ ጳውሎስ ማን ይጠቅማል ብሎ አስቦታል? ወገኖቼ የአይሁድ ቀናተኛ እጅግ ፈሪሳዊ አሁን ይህ ሰው ጣኒ ነው ተብሎ ይታሰብ ይሆን? በፍጹም። ማን ያስበዋል? ይህ ሰው ነው ግን ከልዋሪቆን እስከ ደማስቆ ለወንጌል መንከራተት የጀመረው ይህ ሰው ነው ግን ለቤተ ክርስቲያን ዋጋ የከፈለው የማይጠቅመውን እንዴት የሚጠቅም አድርጎ እንደቀየረው እግዚአብሔር ተመልከቱ። ዛሬ ለዓለም ሯዋቂዎች ልትሆኑ ትችላላችሁ፣ ነገ ለእግዚአብሔር መንግስት ትሰራላችሁ። ዛሬ ባላችሁ ደካማ ህይወት አደራችሁን ተስፋ እንዳትቆርጡ፣ ህይወቴ ታለቅሱ እጅግ የተናቀ እጅግ የተዘወድ ቤተ ክርስቲያን ቅዱሳን ሐዋርያት እንኳን ለመቀበኝ የተጠራጠሩት ሰው ነበር ቅዱስ ጳውሎስ። በርናባስ የሚባል ታላቅ እግዚአብሔር ሰው ነው እሽ ብሎ ወደ ቤተ ክርስቲያን ያስጠካው። ዛሬ በርት የተዘጋባችሁ ዛሬ በጥርጣሬ የሚመለከቷችሁ፣ ዛሬ ሐሜትና ስድብ የሚወርድባችሁ፣ ዛሬ ፈላጊ የሌላት፣ ዛሬ ጠሪ የሌላት፣ ዛሬ አክባሪ የሌላት፣ ዛሬ ስማችን አልተነሳም፣ ዛሬ በተለያየ ነገር ምናልባት ምናልባት በሰው ተርታ ያልታሰባችሁ ልትሆኑ ትችላላችሁ። ይህንን ሰው ግን ተመልከቱት፣ እንዴት ጠቃሚ ሆኖ እንደጨረሰብን ይዩት። እንደሱ፣ እሱ ነው የሚሆነው ወገኖች። መስቀሉ ብቻ አይደለም፣ መስቀሉን ያስገኘች እሌኒ ብቻ አይደለም። በመስቀሉ ዙሪያ የሚሰበሰቡት ሁሉ ተመልከቱ፣ ጠቃሚ አይመስሉም። አሁን ቅዱሳን ሐዋርያትንም ተመልከቷቸው። አንዳንዶቹ አሳ አጥማጆች ናቸው፣ አንዳንዶቹ ቀራጮች ናቸው። አሁን እነዚህ ምን ይጠቅማሉ ተብሎ ይታሰባል። አያችሁ፣ ጠቃሚ በማይመስለው ነገር ነው ክርስቶስ ይህንን ዓለም የቀየረው ወገኖቼ። በኃይለኞች ላይ ተጨምሮ ኃይለኛ የሆነ ይመስላችኋል? እግዚአብሔር በተናጋሪዎች ላይ ተጨምሮ እግዚአብሔር ዓለምን ያሳመነ ይመስላችኋል? እግዚአብሔር በሶፊስቶች አፍ ላይ አድሮ አድሮ ተናግሮ ዓለምን ያሳመነ ይመስላችኋል? የንግግር አዋቂ የሆኑ ሶፊስቶችን ያሳፈረው ንግግር በማቁ ኮልታፎች ሐዋርያት መሆኑ ረሳችኋል?

እግዚአብሔር በጥበበኞች ላይ አድሮ አይደለም ጥበብን የሰራው፣ ብንም በማያውቁ እዚህ ግቡ በማይባሉ ሰዎች ነው አለምን የቀየራት። ወገኖች ታሪያታው ምን ይጠቅማሉ? ውስ አሳት ባጆች እዚህ ግቡ ማይባሉ ፈላጊ የሌላቸው እነሱ ነው ክርስቶስ ሰራተኞች ያደረጋቸው። ዛሬ በየትኛውም አይነት ህይወትማ ማይረግ ልትኖር ትችላለን። ወደ እግዚአብሔር ግን ከቀበረፍ እንዴት ጠቃሚ አድርጎ እንደሚቀይረ ተመልከቱ። እንዴ ያችው የሰናፍችን ቅንጣት እስኪ ተመልከቷት። በወንጌል ላይ የተጻፈች ይሁን ከዘር ሁሉ እኮ የምታንስ ናት። ወገኖች ባይን እኮ ለማየት የምታሳሳ እዚህ ሂቢ ማትባል እኮ ዘር ናት። ታዲያ ሰናፍች እጅግ ትጠቅማለች ብሎ ማን ያስባ? ካልተቀበረች ዛፍ ስለማትወቅ ስትት

ሰናፍንጭ ግን ተመልከቱ እንዴት ጠቃሚ ሆና እንዳበካሽ ተማጤት። ለዚህ ነው እኮ ብዙዎቹ ቅዱሳን ሐዋርያት ይዋቸው ብዙዎችን የሚያስጠልኑ ሆኑ። ትፊት ሆነው ጀምረው ብዙ ሆኖ ፈሰሙ። ተቃርጠረው ጀምረው ብዙዎችን አስጠለኑ። ቅዱስ ጳውሎስን እኮ በአቴና ያገኘ ነው ዲዮናሲዮስ የሚባለው ፈላስፋ አሳ አሳምኖት በክርስቶስ ጥላ ስር ያሳረፈው ምንም ያልተባለው ሄ መናኛ የተባለው እኮ ቅዱስ ጳውሎስ እኮ እንዴ በጣም ያድርጎ እንደቀየረው ተመልከቱ ወገኖች። በእርግጠኝነት እግዚአብሔር ጋር መጥቶ ከእግዚአብሔር ጋር ጉዞ ጀምሮ የማይጠቅም ማንም የለም። ይሄን በእርግጠኝነት ልነግራችኋል።